በኪሎ እና በአባዶ መካከል ያለው ርቀት እንደዚህና እንደዚህ ነው። ቀረብ ያለው አራት ኪሎ ላይ 31 ካሬ ስቲዲዮ አባዶ ላይ 47 ካሬ ባለ አንድ መኝታ ዋጋቸው ኦልሞስት ተመሳሳይ ነው። እነዚህ ሁለት ስፍራ ላይ የሚገኙ አራት ኪሎ ስቱዲዮ የሆነ የሚከራየው 25 ሺህ ብር ነው። አባዶ ላይ ባለ አንድ መኝታ የሚከራየው 16 17 ሺ ብር አካባቢ ነው 15ም አለ እንደ አጨራረሳቸው እነዚህ ሁለት የሚሸጡ 31 እና 47 ካሬ የሆነ መገኛው አባዶ እንዲሁም 31ዱ አራት ኪሎ የሆነ እነዚህ ሁለቱን የኔ ላርግ ብላችሁ ካሰባችሁ አራት ኪሎ የሚገኘው ሶስት ነጥብ ስምንት አባዶ የሚገኘው ሶስት ነጥብ ዘጠኝ በሁለቱ መካከል 31 ካሬ 47 ካሬ ባለ አንድ መኝታ አባዶ ላይ አራት ኪሎ ላይ ስቱዲዮ። 44 36 59 59 ኤርሚዘ ኢትዮጵያ ብላችሁ ብደውሉልን ገዝታችሁ የራሳችሁ ታረጉታላችሁ።